ሰላም ሰላም ውዴ ቻናላችን ቤተሰቦች ሰላማችሁ ይዛበ ያላችሁበት፣ እኔ በጣም ደህና ነው፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲብ ቻናል በሰላም መጣችሁ። በለጠ ነኝ። ለዚህ ዩቲብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው

ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ብዙ ኢትዮጵያ ዝ የሚጠቀም ምንድን ነው? አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል ደግሞ እኛ እዚጋ አሪፍ አሪፍና ጠቃሚ ቪዲዮችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም በዋትሳፕ በጉግል ሚት እያስተማር እንገኛለን።

ስልክ ቁጥራችን እዚህ ጋር ሌላችሁ ሀይበሉን ደውልን መመማር እንችላለን፣ ማለት ነው። ኦኬ አሁን ቀጥታ ወደ ዛሬው ትምህርት ልግባ። እስክሪቶና ወረቀት መያዛችሁ እንዳትረሱ። ልጀምር፣ እዚህ ጋር ረሱ፣ እንደምታዩት ምን ይላል? አጫጭር ቃላቶችን መፃፍ ይላል። አጫጭር ቃላቶችን መፃፍ ይላል። ኦኬ ልጀምር። ቅርታ ደብሊው ዩ ዲ ኢ ሲነበብ አንድ ላይ የሚላል ውዴ ይላል

ደብሊዩ እና ዩ ው የሚል ድምፅ አለው። ዲና ኤ ደግሞ ዴ በአንድ ላይ ውዴ። ስለዚህ ውዴ ሲነበም ይላል ማለት ነው። ውዴ ይላል ማለት ነው። ኦኬ። ቀጣይ ደግሞ ኤምኤ ኤ አር ኢ ኤም ኤ አር ኢ ኤም ና ኤ ማ አርና ና ኢ ደግሞ ሬ ኤምኤ ኤ ማ ብያችኋለው። አር ኢ ደግሞ ሬ። ስለዚህ በአንድ ላይ ማሬ ይላል ሲነበብ ማለት ነው። ማሬ ኦኬ

ማሬ ብለን መጻፍ ብንፈልግ እንደዚህ እንጥፋለን ማለት ነው። ኦኬ ቀጣይ ደግሞ ኤፍአይ ኬ አር ኢ ኤፍአይ ኬ አር ኢ በአንድ ላይ ስንበብ ፍቅሬ ይላል። ኤፍ ናይ ፍ፣ ኬ ብቻዋን ቅ፣ አር ናኢ ደግሞ ሬ። በአንድ ላይ ፍቅሬ ይላል። ፍቅሬ። ኦኬ ቀጣይ ደግሞ ቲ ኤ ኤፍ ኤ ሲኤች ኢ ቲናኤ ጣ፣ ኤፍ ኤ ደግሞ ፋ

ሲኤች ሲች፣ ቲናዬን ኤፍ ፋ ሲኤች ሲች ደግሞ ጬ ማለት እንችላለን። በአንድ ላይ ጣፋ ጬ ይላል ማለት ነው። ጣፋ ጬ። ስለዚህ ከዚህ በኋላ ጣፋ ጭ ብላችሁ መጻፍ ብትፈልጉ እንዴት ነው ማለት ነው? እንደዚህ ትጥፉታላችሁ ማለት ነው። ጣፋ ጬ። ኦኬ፣ ቀጣይ ደግሞ ኤስ ኢ ኤል ኤ ኤም ኢ በአንድ ላይ ስነበብ ሰላሜ ይላል። ኤስ ኢ እንደ ሰ

ኤልኤ ደግሞ ላ ኤምኤ ደግሞ ሜ በአንድ ላይ ሰላሜ ሰላሜ። የሆነን ሰው አቆላምጣችሁ ስጠሩ ሰላሜ ብላችሁ መጥራት ትችላላችሁ ማለት ነው። ኦኬ። ቀጣይ ደግሞ ኤች አይ ደብሊው ኦ ቲኢ በአንድ ላይ ስነበብ ሂወቴ ይላል። ሂወቴ። ኤች አይ ህ ኤች እንደ ህ ትነበባለች። አይን እንደ ይ ደብሊዩ እና ወ ደግሞ እንደ ወ ቲ ደግሞ ቴ በአንድ ላይ ሂወቴ

ህይወቴ። ኦኬ ቀጣይ ደግሞ ኤስ ቲኦ ቲ ኤ ዋይ ኢ ኦኬ። ኤስ ብቻዋን እንደ ስ፣ ቲና ኦ ደግሞ እንደ ጦ፣ ቲና ኤ ደግሞ ታ፣ ዋይ ና ኤ ደግሞ የ በአንድ ላይ ስጦታዬ። ስጦታዬ ማለት እንችላለን ማለት ነው። ስጦታዬ። ኦኬ፣ ስጦታዬ ቀጣይ ደግሞ

ኤል አይ ቢ ዋይ ኤ ኤንቲ ኤን ኢ ደብሊው እዚጋ ኤል እና አይ እንደ ልን እናነባታለን። ቢ እና ይ ደግሞ ቤ ልቤ ይላል። ባንዴ ስናነበው ልቤ። ዋይ እና ኤ ያ ኤን ብቻዋን ን ቲ እና ኤ ደግሞ ተ ያንተ። ኤን ኢ ነ ደብሊው ብቻዋን ው ነው። ስለዚህ ልቤ ያንተ ነው ይላል። ባንዴ ሲነበብ ምን ይላል? ልቤ ያንተ ነው። ው ልቤ ያንተ ነው። ኦኬ

የሆነን ሰው ልቤ ያንተ ነው ማለት ብትፈልጉ ምትላላችሁ ማለት ነው። እንደዚህ ትጽፉታላችሁ ማለት ነው። ልቤ ያንተ ነው። ኦኬ። ቀጣይ ደግሞ ዋይኤ ዋይኤንኢ ኤምኤ አርኢ ኤፍአይ ዋይኤ በአንድ ላይ ስንበብ የአይኔ ማረፊያ ይላል። የአይኔ ማረፊያ ያ ዋይና ኤ ያ ዋይ ብቻዋን ይ ኤንኢ ኔ ያይኔ ኤምኤ ማ አርኢ ረ ኤፍአይ

ፊ ዋይና ደግሞ ያ ማረፊያ ስለዚህ፣ ባንድ ላይ የሚላል ማለት ነው። የአይኔ ማረፊያ ይላል። የሆነ ሰው ስታቆላመጡት የአይኔ ማረፊያ ብላችሁ መጥራት ትችላላችሁ ማለት ነው። የአይኔ ማረፊያ ኦኬ። ቀጣይ ደግሞ ዋይ ኢ ኤን ዩ ዲ ኤን ጂ ኢ አር በአንድ ላይ የኔ ውድ ነገር ይላል። ዋይና ኢ የ ኤን ኔ ባንድ ላይ የኔ

ደብሊው እና ዩ ው ዲ ብቻዋን ደግሞ ድ፣ የኔ ውድ ኤንኢ ነ፣ ጂ ገ፣ አር ብቻዋን ር፣ ነገር። ስለዚህ በአንድ ላይ የኔ ውድ ነገር ብለን መጥራት እንችላለን ማለት ነው። የኔ ውድ ነገር። ኦኬ፣ ቀጣይ ደግሞ ዋይ ኢ ኤል ቢ ኢ ኤስ ች ኤ ኤም ኤ ኤንኢ ኤስ ች። አሁን ዋይ እና ኢ የ

በአንድ ላይ ሲነበብ ማርኮ ነሽ ይላል። አሁንም የሆነ ሰው አቆላምጠ ስንጠራው ማርኮ ነሽ ኤምኤ ማ አር ብቻዋን ር ማር ኢ ብቻዋን እ እንላታለን ኬናኦ ኮ እኮ ኤንኢ ነ ኤስ ኤች ሺ ነሽ በአንድ ላይ ሚላል ማለት ነው። ማር እኮ ነሽ ይላል ማለት ነው። ማር እኮ ነሽ ኦኬ ቀጥ አሁንም ኤንኢ ኤን ዋይኢ ኤንኢ

የሆነን ሰው አሁንም አቆላምጣችሁ ስጠሩት የእኔ ንጉስ ነው ማለት ትችላላችሁ ማለት ነው። ኦኬ። ቀጣይና የመጨረሻው ደግሞ ዋይ ኤን ኤን ኤ ኤፍ ኬ ኦ ቲ ባንድ ስንበብ የእኔ ናፍቆት ይላል። ዋይና ኤኔ ኔ የኔ ኤንኤ ና ኤፍ ብቻዋን ፍ ኬናኦ ቆ ቲ ብቻዋን ት ናፍቆት በአንድ ላይ ምናል ማለት ነው የኔ

ናፍቆት ይላል ማለት ነው፣ የእኔ ናፍቆት። ስለዚህ የዛሬ ትምህርታችን ጣፋጭ ቃላቶችን ብዙ ጊዜ ለፍቅረኛ የምንጠቀማቸው ቃላቶችን አቆላምጠን እንዴት እንጥፋለን የሚለውን እሱን ለማየት ሞክረን ነበር ማለት ነው። ይኸው እዚጋ መጀመሪያ እንዳየው ነው ምን ይላል? ውዴ ይላል ውዴ። ኦኬ ማሬ፣ ፍቅሬ፣ ጣፋጬ፣ ሰላሜ፣ ሕይወቴ፣ ስጦታዬ። ኦኬ ልቤ፣ ያንተ ነው፣ የአይኔ ማረፊያ፣ የእኔ ውድ ነገር፣ የልቤ ሻማነሽ

ማርኮነሽ የኔ ንጉስ፣ የኔን አፍቆት ማለት እንችላለን ማለት ነው። ስለዚህ እነዚህን ደጋግማችሁ ፕራክቲስ አድርጓቸው፣ በጣም ቀላል ናቸው ማለት ነው። ከዛ በተረፈ ደግሞ የምር እውነት ነው የምላችሁ ማለት ነው። በተለይም ደግሞ አማረኛ ማንበብ መጻፍ የሚችል ሰው አማረኛ በእንግሊዝኛ ለመማር ፈጣን የሆነ ሰው በአንድ ወር ይጨርሳል፣ መካከለኛ የሆነ ሰው ደግሞ በሁለት ወር ይጨርሳል ማለት ነው። ስለዚህ ቀላል እንደሆነ አውቃችሁ ሁላችሁም ደጋግማችሁ ፕራክቲስ በማድረግና በመማር መለማመር ትችላላችሁ ማለት ነው። ከዛ በተረፈ ደግሞ

መጀመሪያ ላይ እንደነገርኳችሁ ሰዓት ያላችሁና ትምህርቱን ኦንላይን ከኛ ጋር መማር ተፈለጋችሁ እኛ ያለምንም ኢንተርኔት መቆራረጥ በታማኝነት በደንብ አርገን ኦንላይን በዙም በኢሞ በቴሌግራም በዋትሳፕ በጉግል ሚት እናስተምራለን። ስልክ ቁጥራችን እዚህ ጋር አለላችሁ። ሀይበሉ ደውሉልን። መማር እንችላለን ማለት ነው። ስለተከታተላችሁ ያመሰግናለሁ። ቴንኪው